እንግዲህ ቢኒ እህቱን ወደ ሄሉ ሂጂ እኔ ጋር ምንም አትሰሪም ምክንያቱም ሄሉ ወደ አንቺ ነው የሆነችው ምናምን ምናምን ብሎ እንግዲህ እኔ ስነግራችሁ ማለት ነው። ያው መጀመሪያ እንደዛ እንደዛ ብሎ ነው አባሯት። እኔ ነው እንዳያችሁት። የቢኒ እህት ደግሞ እኔ ችግር የለውም በቃ ከሄሉ የቤት እሄዳለሁ። ሄሉ የፍቅር ነች ትቀበለኛለች ብላላችሁ አልኳችሁ። ከተፍ ብላ ወደ ሄሉ ቤት መጥታለች። ሄሉዬ ደግሞ እቅፍ ድግፍ አድጋ ወደ ቤቱ የዛት ሄደች ማለት ነው። ሄሉ ያሟታል እግዚአብሔር ይማርሻ ይዞን እኔ ውድ እንግዲህ እንዳያችኋት ነው ማለት አንዳንዴ ይህ ምንድን ነው የሰውን ጸባይ ማወቅ ምናምን፣ በነገራችሁ ላይ ይጠቅማል ብዬ አስባለሁ። የሰው ልጅ ስትቀርቡ ያ ሰው እስከየት ነው የሚለውን ጥግ ድረስ እንኳን ማወቅ ባንችል የተወሰነ ፐርሰንት ማወቅ አለብን። ምክንያቱም የተወሰነ ፐርሰንቱን ካወቅ ነው ከዛ ጋር የመጣላት የመጋጨት ነገሩ ስለማይኖር ማለት ነው።

ፍቅር በደንብ አድርጋ ታውቃለች። ከዛ በኋላ ያለውን ነገር እንደዚሁ በደንብ ሲግባቡ ሄሉጌ ደግሞ እንግዲህ ዋናው ከእህቲቱ ጋር ስለሆነ ውስጧ ሻክሮ የነበረው ከእህቷ ጋር ቤስት ከሆነች ደግሞ ከእህቱ ጋር ከዛ በኋላ ነገር ውስጥ ተስተካከሉ ማለት ነው። ሰላም ሰላም፣ ሰላም! ውድና የተከበራችሁ የሞ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ በዘት ረፍረፍ ላይክ ሰብስክራይብ ሸር ማድረጋችሁን አትርሱ። እንግዲህ ዛሬ የሄሉን ቪዲዮ አይታችኋል ቤተሰብ። በነገራችሁ ላይ ሄሉን ሰብስክራይብ እያደረጋችሁ መቶ አምሳ ኬ መግባት አለባት ማለት ነው። ሄሉ ኔ ቆንጆ፣ እንግዲህ ሁላችንም እንደምናውቃት በማንነቷ የማትበገር ማንነቷን የማትተው ብቻ ሁሌም ቢሆን የማደንቅላት ነገር ቢኖር ይሄ አትበገሬነቷ፣ ጀግንነቷ፣ የሆነ ማንነቷ አንዳንዴ። እንዴት መሰላችሁ ከኔ ጀምሮ ብዬ ልንገራችሁና ብዙ ሰዎች እንግዲህ ከካሜራ ጀርባ ና ካሜራ ላይ አንድ አይነት ሰዎች አይደለንም። የተወሰነ የሆነ የሆነ ፓርት አለን ና ሄሉ ደግሞ አንድ አይነት ሰው ነች ካሜራ ላይ በሉ ካሜራ ጀርባ እንበሉ። በብዙ ሰዎች እንዲሁ በአካል የሚያውቋትም ስለሷ ይመሰክራሉ። ና ሶ አንዳንድ እንዴት ነው ይ ስታቋት ሄሉን ስታቋት ነው የምትገባችሁ በደንብ። አንዳንድ ሰው እንደዚህ በርቀት አይታችሁ የሆኑ ያልሆነ ነገር ልትሉ ትችላላችሁ፣ ግን ቀረብ ብላችሁ ስታዩት ያን ሰው ይገባችኋል። አንዳንዴ ከሆነ ሰው ጋር ላትስማሙ ትችላላችሁ። አንዳንድ ሰዎች የሆነ የግላቸው የሆነ የሆነ ጸባይ ሊኖራቸው ይችላል። የሆነ ሰው ደግሞ የሆነ ጸባይ ሊኖር ይችላል። እነዚያ ሁለት ሰዎች ሊመቻቸው አይችሉም። ወይ ደግሞ አንዳንዴ አንዳንድ ሰው ከልቡ ሲወዳቸው ወይ ደግሞ ከእናንተ መለየት ሳይፈልግ ሲቀር ምን ያደርጋል የራሱን ጸባይ ትቶ ወደ እናንተ ጸባይ ይመጣል ማለት ነው ያ ማለት ከልቡ ፍቅርና እንዲሁም ደግሞ ከእናንተ ጋር የመኖር ፍላጎት ስላለው መሆን ያለበትም ያው የብዙ ሰው ጸባይ ወይ ደግሞ ባህሪዎቹ አንድ አይነቱ ነው ሳይሆን አንድ ቤት የሚኖረው ወይ ደግሞ ትልቅ ደረጃ ላይ ደርሶ የምናየው አንዱ የአንዱን ጸባይ ተቀብሎ የአንዱን ጸባይ ትቶ ነው ገባችሁ ወይ ደግሞ መቻቻል የሚባል ነገር ስላለ ማለት ነው ግን መጀመሪያ ላይ ወደ ፍቅር ወደ ትውውቅ ስንመጣ ግን ያሉ ብዙ ነገሮች አሉ። መጀመሪያ ይሄ እንዴት ነው የሆነ? ይሄ ፈተና የሚባል ነገር አለ በህይወታችን። ይሄ የምትፈትኑት የምንፈታተነው ነገር አለ ይሄ የማንኛችንም ተፈጥሮ ያለ ነገር ነው። የሆነ ሰው ወደቤታችሁ ሲመጣ፣ ጓደኝነትን በሉት፣ ፍቅር በሉት፣ ምንም በሉት እንፈትናለን። ያን ፈተና ካላለፈ ደግሞ ከባድ ነው። ምክንያቱም እንዴት ነው ወደ ህይወቴ ይው መመጠውኝ ሰው ነገ ከነገ በኋላ ከህይወቴ ሲገባ የሆነን ሰው ሴትም ትሁን ወንድ ወደ ቤታችን ስናመጣው ነገ የሆነ ነገር ቢያጋጥመ ይጋፈጥልኛል ወይ፣ ነገ የሆነ ነገር ብሆን ያ ሰው ከኔ ጋ ይቆማል ወይ? ሳይቆም ዛሬ የሆነ ነገር ሆኖ አይ እሷማ እንደዚህ ነች ሲባል ናት እንዴ ምናም ብሎ ከዛ ከነገሩ የሚሸሽ ከሆነ ዋትስስ ይሄ ምንድን ነው? ማለት ብቸኝነት ጌጥ ነው። ሁሌ የሆነን ላችኋለሁ፣ ና አንዳንዴ የማይሆናችሁ ሰው ጋር ከመሆን ብቸኝነት በስንትጻሙ ምክንያቱም፣ የሆነ ራሳችሁን በራሳችሁ ነው የምትተማመኑት። ራሳችሁ በራሳችሁ ለእናንተ ያላችሁት እናንተ እንደሆናችሁ ነው የምታውቁትና ያን ነገር ቼክ ማድረግ አለብን። ገባችሁ? የሆነ ሁሉም ሰው ይሄ የራሱ የሆነ ነገር ቢኖረውም፣ ግን ማናችንም የሰውን አንዳንዴ፣ ብዙ ጊዜ ምንድን ነው ይሄ ሰዎች የሚከብድ ነገር ወይ ደግሞ ለእኛ አይሆንልንም ብለን የምናስበው የሰውን ጸባይ መቀበል ነው። የእኛን ጸባይ ትተን የሰውን ጸባይ መቀበል ይከብዳል አይ ነው በጣም ከባድ ነው። እውነት ለመናገር ግን አንዳንዴ ያ ሰው ከብዙ ከምንጠለው ነገሩ የምንወድለት ነገሩ ካመዘነ ወይ ደግሞ የእኛን ጸባይ፣ የኛን ባህሪ ብንቀይረው የማይጎዳን ከሆነ ያን ነገር የእኛን ነገር ትተን ወይ ደግሞ ጸባይ የሆነ የሆነ ነገር ማተውት ነገር አለ። እውነት ለመናገር ይሄ ከማንነታችሁ ጀምሮ የሆነ ብዙ ነገሮች አሉ ትቀይሯቸው ማትችሉት። ግን የተወሰነ መቀየር ያለብን ነገር ካለ ግን ቀይረን ከዛ ሰው ጋር ብንሆና ብዬ አስባለሁ። እና ሰውን ስትቀርቡ ስታውቁት፣ አሁን ሄሉ በቢኒ የተናደደችው ምንድን ነው፣ እህቲቱ አታቀኝም ኦንላይን ነው የምታቀኝም። በአካል ስለማታቀኝ ሶኬ የፈለገችውን ነገር የማለት ሙሉ መብት አላት። ግን አንተ በደንብ ታቀኝ ነበር። ስለዚህ ካወቅከኝ ለምንድን ነው ያልሆነ ነገር ስትል፣ እኔ አውቃታለሁ ሄሉም ብለህ ያልተከራከርክልኝ አይነት ነገር ነው ያለችውና፣ እውነቷን ነው። መቶ ፐርሰንት እርግጠኛ ነኝ፣ እናንተም ራሳችሁ የምትሉት ነገር ነው ማለት የሆነ ሰው የሚያውቃችሁ ሰው ካልተከራከረላችሁ የማያውቃችሁ ሰው ማኮ ብዙ ያወራል፣ ግን የሚያውቃችሁ ሰው ስለ እናንተ መከራከር አለበት ማለት ነው። ቢኒ ደግሞ ያው የራሱ እህትም ሆናበት የሚወዳት ልጅም ጋር ሆኖ እሱም ተምታቶበት ነው። ሶ እንግዲህ ያለው ነገር ኖርማል ነው። ምንም የሚበላሽ ነገር አይኖርም ብዬ አስባለሁ። ምክንያቱም እህትንም ያክል ነገር ከሚያፈቅራት ቤት ስለመጣች ምንም የሚበላሽ ነገር አይኖርም፣ ሁሉም ፏን የሚሆነው ብዬ አስባለሁ። የምሬ ነው ምክንያቱም ሄሉ እንደምትወደው ተናግራለች እንዳንተ ያከበርኩት በህይወት ቦታ የሰጠው እሱ ምናምን የለም ስላለች ማለት ነው እሱን ደግሞ በደንብ አድርጋችሁ ሰምታችኋል አዳምጣችኋል ሄሉ እየ ደግሞ የሁለ ጊዜ ትናደዳለች ምናምን እንጂ የጓ ሰው ነች ማለት እንዴት ነው የሆነ በህይወታችሁ ቦታ ሰጠውት ያላችሁ ሰው ጥፋት ሊያጠፋ ይችላል እውነት ለመናገር ማናችንም እናጠፋለን ሁሉም ሰው ሰው ፍጹም ስላልሆነ ማለት ነው ጥፋት አጠፋ ያኔ ጥፋቱ እኳ አልታየኝም እውነት ለመናገር ጥፋቱ ብዬ እያሰብኩት ልክ ሄሉም እንዳለችው አይ እኔ ሄሉን አውቃታለሁ። እንደዚህ ነገር አታደርግ ማለት ሲችል የሆነ ታይም ላይ እህቴን የሆነ ማለት እሷ ያየችው ነገር ብትኖር ነው ቢኖር ነው ምናምን ነገር እያለ ነበር፣ እና ነገሩን ማስቆም ትችል ነበር። እስከዚህ ድረስ ስኬሄድ ለምን ጠበቅ ብላ ነው ሄሉ ንትን እያለች ያለችው ማለት ነው። እና በዚሁ አጋጣሚ ካሜራማን ቴንኪ ወንድሜ፣ ከልቤ ነው ያመሰገንኩ አክብሬ ያለው እና ቴንኪ ወንድሜ። ብቻ ግን የቢኒ ወንድም የቢኒ እህትም እንኳን ወንድም አባረራት፣ እንኳን ወደ ሄዱ መጣች እና ነገሩ ይስተካከላል ብዬ አስባለሁ። ሁላችሁም ግን ሰብስክራይብ እያደረጋችሁ ነው ይሆናል። አይፎንም አላቅም ብቻ ግን መቶ አምሳ ኬ መግባት አለባት ብዬ አስባለሁ። በተረፈ ገኔ በላይ እንደምታሰው ላት አቃለው ኔንወዶች በጣም ነው የምወዳችሁ በጣም ነው ማከብራችሁ። በሌላ ቪዲዮ እንገናኛለን ማለት ነው። ዛሬ ሁላችሁ የሆነ ቦታ ነው የዋልኩት፣ ብታይ ድክም ብሎኝ በጣም በጣም። የሆነ እንትን ምንድነው ይሄ፣ እንደ ቀለም መቀባት ነገር ባሉትና በጣም ይደክማል፣ ደክሞኛል ምናምን ነገር እና እንደዚህ ዝም ብዬ እንትን ነው ያልኩት ማለት ነው። ስሙ ማታቁኝ ካላችሁ እችን ነኝ። ከዛ ማለት ነው መነጸሩን ሰርቄው ነው ሰርቄው ስላችሁ አልወሰድኩትም፣ ሰርቄ ግን መኪና ውስጥ አገኘሁት ና ከዛ እንዴት ለምን አጋጣሚን አልጠቀምበትም ይሄ እኮ መነጸሩ የኔኑ ምናምን ብዬ መዋሸት ትችላለህ አልኩኝ። ከዛ መነጸር የሚያስኩኝ ምናምንና ያው የሆነ እንትን አለ አይደል? ምንድን ነው የምትባለው? ብቻ እቺ ደግሞ እንደዚህ ኔ ቀይ አይደለሁም የምሬን ነው። እንትን ምንድን ነው የሚባለው? ብቻ የሆነ አፕሊኬሽን ገብቼ ምናምን እንትን አልኩኝ ምናምን ነገር እና ማለት ነው ይህንን ይመስላል። ሌላ ምንድን ነው የምነግራችሁ? ብቻ ግን እንደዛ ነው ያልኩ ደክሞኛል እና ይን ወዶች ወዳችሁ አለው ሄሉን ሰብስክራይብ አድርጓት። የምሬ ነው። መልካም ጊዜ ሆንላችሁ በላብዱ እስክንገናኝ አይላበጋይስ ባይ